ሄሎ ሰላም ነው። አታት ነው። እግዚአብሔር ይመስገን። ከናይሮቢ ነው፣ ጋዜጠኛ ናትናኤል ይባላል። እንዴት ነው? ሰላም ነው? እናንተ አካባቢ ያለውን ነገር ለማጣራት ነው። ያው ከሰዎችም ተሰሚቻ ደግሞ እዛ የህዝብ ተወካይ አንዳንድ ነገሮችን ለማጣራት ነው። ተጨማሪ ሐሳብንም ለማካተት ነው። አዎ እጅግ በጣም አውቃለሁ። እዚህ አካባቢ በተለይ ቀን ሶስት ዘጠነኛ ወር 2017 ዓ.ም ጀምሮ እስካሁን ድረስ እጅግ ከፍተኛ የሆነ በዘይሴ ብሔረሰብና ህዝብ ላይ በደቡብ ኢትዮጵያ ክልል መንግስት እና በጋሞ ዞን አመራሮች እየደረሱ ያሉ የመብት ጥሰቶች ሰብአዊ መብት ጥሰቶች እና ከዛም ባለፈ ግድያዎች እስሮች፣ ማዋከብ እና የመሳሰሉ በዘይሴ ብሔረሰብና ህዝብ ላይ እየደረሰ ያለው መከራ ስቃይ እና የእንዲህ አይነት ግፎች ዛሬ ላይ የተከሰቱ ሳይሆኑ ዛሬ ላይ ብቻ ሳይሆን ምርጫ ሁለሺ አስራ ሶስት ማዲስት ጀምሮ እስካሁን ድረስ ህዝቡ ተፎካካሪ ፓርቲን ወይም ደግሞ ኢዜማ የሚባል ፓርቲን መርጣቸዋል በሚባል በሚል ሂሳቤ ቅድም እንዳልኩት በደቡብ ኢትዮጵያ ክልል መንግስትና በጋሞ ዞን አስተዳደር አጠቃላይ አመራሮች ይሄ ሁሉ መዋቅር በአንድ ብሔረሰብ፣ በጋሞ ብሄረሰብ ተወላጆች የሚመራ ከመሆኑ የተነሳ የዛይሴን በቀጥታ ጋሞ ብሔረሰብ አባላት ካልሆናችሁ መኖር አትችሉም በሚል እሳቤ ነው የዘይሴ ህዝብ በዚህ ልክ እየተገደለ ያለው አሁን ላይ። ከዛ ወዲህ በተለይ ሁለት ሺ አስራ አምስት የዚህ የደቡብ ኢትዮጵያ ክልል ከተመሰረተና የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ ክልሉ ርዕሰ መስተዳድር ከሆነበት ቀን ጀምሮ እስካሁን ድረስ 25 ሰዎች ሞተውብናል። ንጹሃን ሰዎች ናቸው። በምንም አይነት ነገር ውስጥ ወንጀል የሌላቸው የራሳቸውን ሰላማዊ ስራ ሲሰሩ፣ ሲወጡ፣ ሲገቡ ለት ለት እንቅስቃሴያቸው በህብረተሰቡም ዘንድ መልካም ነበር እና ባህሪያቸውም ጥሩ የነበሩ ሰዎች እየተገደሉ የኖሩበት ነው። በአጠቃላይ ይህንን የዘይሴን ብሔረሰብና ና ህዝብ በዝልክ እነዚህ መዋቅሮች እየገደሉና እያጠፉ ያሉበት ምክንያት ምንድነው? የዘይሴ ብሔረሰብ በራሱ በገዛ መልካ ምድሩ ላይ ህገ መንግስቱ በሚፈቅደው ልክ የልዩ ወረዳ አስተዳደራዊ መዋቅር ጥያቄ ምላሽ አግኝቶ ራሱን በራሱ ለማስተዳደር መጠየቁን፣ ይህ ጥያቄ መቅረብ ጀመረው? ከ1987 ዓ.ም ጀምሮ ሲሆን በዛ መሀል ብዙ ሰዎች ሲገደሉብን ኖረዋል። አባቶች በብዛት ተገለዋል። ሌሎቹም ሲታሰሩ መከራ ሲያዩ የቆዩበት ሁኔታ ነው ያለው። ከዛ ባለፈ በሁለት ሺህ አስር አዲሱ የለውጥ መንግስት ወይም አሁን የብልጽግና ፓርቲ የሚመራው መንግስት ከመጣ ጊዜ ጀምሮ ጥያቄውን እዚ አዲስ እንደ ሌሎቹ ብሔር ብሔረሰቦችና ህዝቦች የራሱ የልዩ ወረዳ ጥያቄ ምላሽ እንዲያገኝ ጥያቄ ሲያቀርብ ኖሯል። በቀድሞ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስት የብሔረሰቦች ምክር ቤት በመራው ምሁራን ጥናት ቡድን ሳይንሳዊ ጥናት ሲደረግለት ነው። ጥናት ሲደረግ ለዘይተ ብሔረሰብ ብቻ ሳይሆን ለማረቆ የሚባል ብሔረሰብ ብሔረሰብ መስቃን፣ ለጨበናና ለጣምባሮ ብሔረሰቦች እንደዚህ አንድ ላይ የተጠናበት ሁኔታ ነበረ ማለት ነው። እነዚህ አራቱ ብሔረሰቦች በአሁኑ ደረጃ ወደ ማዕከላዊ ኢትዮጵያ ክልል እየገቡ ሲሆን አራቶቹም ከዘይተ ጋር ጥናት የተደረገላቸው የልዩ ወረዳ መዋቅር

የዘር ማጥፋት ወይም ጄኖሳይድ እየተፈጸመ ያለበት ሁኔታ ማለት ኦኬ እሺ በግልጽ አሁን እንደ ፖለቲከኛ እርሶ ይሄ ጥያቄ እንዳይመለስ ያደረገው ዋነኛው አካል ምንድነው ፌደራል ጋ ነው ችግሩ ክልል ጋ ነው ያለው አካባቢ ከሚያስተዳድረው ጋር ነው የቱ ጋ ነው ችግር አሁን ሌሎች አንድ ላይ የጠየቁ ምላሽም አግኝቷል ተብሏልና የቱ ጋ ነው የሚለውን እስኪ ባጭው አዎ እንግዲህ ነው

ተነስሎ ማስተዳደር ሲጀመረ ይህንን ሀብት እናጣለን በሚል ከወረዳ ፌደራልና ክልል ያሉት የጋሞ ብሄረሰብ ተወላጅ አመራሮች ይህን ሀብት ተጠቅመው ሀብት ተጠቅመው ለመኖር ስለሚያስቡና ይህንን ህዝብ በዚህ ልክ አፍኖ ከቁጥጥር ስር አድርጎ ለመኖር ስለሚያስቡ ነው ማለት ነው። በአጠቃላይ ይህ ስልስላ የተፈጸመ ያለው በቅድም እንዳልኩት በክልልም ሆነ በፌዴራል ከዚያም ባለፈ በዞንና ወረዳ ደረጃ ያሉ የአንድ ብሔረሰብ ያውም የጋሞ ብሔር ተወላጅ የሆኑ ከፍተኛ አመራሮች ናቸው። ይህንን ጉዳይ እሺ አሁን እኛ እዛ ሰሞኑ በተከሰተው ነገር ላይ ለማጣራት በሞከር ነው የወረዳ ማለት እዛ አካባቢ ያሉ ሰዎችን ለማናገር ሞክረናል። ሰዎች ተሰደዋል። እንደው እርምጃ የተወሰደባቸውን ቤተሰቦቻቸውን ለማንሳት ራሱ አልቻሉም፣ እስር ቤት ላይ ናቸው። እንደዚህ አይነት ነገር በጣም ከባድ ነገር አለ። እንደው የዘር ፍጅት እየተካሄደ ነው ለማለትም እንቸገራለን ብሎ ነው የሚያወሩትና። እንደዚህ አይነት ነገሮችን እርሶ እንደ ፓርላማ አባል ለሚመለከታቸው ለሰብዓዊ መብት ኮሚሽንም ለፌደራልም ጠልቃ እንዲገቡ ሙከራ አላደረጉም ወይ? እስካሁን በእርሶ ግምት ወይንም ባሉት መረጃ ምን ያህል ሰው ነው ጉዳት የደረሰው? ምን አይነት ጉዳቶች ነው የደረሱት? በዝርዝር ቢነግሩኝ። አዎ፣ እንግዲህ ቅድም እንዳልኩት ሰሞኑን ሆኖ ያለው በዘይሴ ብሄረሰብ ህዝብ ላይ እየደረሰ ያለው የዘር ፍጅት ከሁሉም የሚለየው ያው ከዚህ ቀደምም ሲገሉ አራት አምስት እንደዛው ሶስት ምናምን ነበር እና በሰለክቲቭ መልኩ ነበር የሚገሉ የነበረው። አሁን ላይ በቀጥታ ጅምላ ጅምላ ነው። እንግዲህ ከዛሬ ሁለት ሳምንት በፊት ይሁድ ነው ግንቦት ሶስት ነው ሁለት ሺህ አስራ በቀጥታ ችግሩ የተፈጠረው በጋርዱላ ዞን እና በዘይት ውበታ አካባቢ ባሉት ኩታገጠም ቀበሌያት ላይ ነው። ኩታገጠም ቀበሌያ ጋርዳ ጋርዳ ተብሎ በሚጠራው በጋርዱላ ዞን ስር ባለው ተብሎ ላይ ነው ክልሉ አድማ ብተና ፖሊስ ጋር ሌላ የታጠቀ ኃይል ግጭት የተፈጠረው ግጭቱም ቶክስ ነው የተከፈተው፣ ነው የተባለ በዛ መሃል አድማ ብተና አንድ ሰው ሞተዋል፣ ሌሎቹ ተጎድተዋል ወደ አምስታችን። ከዛ ባለፈ ሌሎች እዛ ጋር ግጭቱን ፈጥረው ቶክስ ከፍቶባቸው የሮጡ ወደዚህ አካባቢ ነበርና በዛ ዞክ ወደ ጋርጋ ቀበሌያትና ወደ ቡታም ይባላል ከዛም አርጉባም ይባላል እዛ አካባቢ ብዙ ሰዎች ተገለው እ

የምዕመናን አባላትን ያሰሩበት፣ ብዙዎችን የደበደቡበት፣ እያሰቃዩበት፣ ጥይት ከአቅም በላይ የተኮሱበት እና አካባቢ ያናወጥበት ሁኔታ ተከስቶ ማለት ብዙ ከቀኑ ሰባት ሰዓት ጀምሮ ጋርዱላ ዞን ወደዚህ በመሻገር አረም ላይ ነበሩ፣ ደማታቸው ላይ ነበሩ። በአጠቃላይ እያሳደዱ ብዙዎች እየተገደሉበት ነበረ። አብረውም ደግሞ ሰኞ እለት በተን አራት ዝምሩክ ላይ ማለት ነው ተጨማሪ ሰዎች የገደሉበት እና እስካሁን እስኪ ባለፈው ሰኞ ድረስ ሰላማዊ ዜጎችን እንደፈልጉ እየገደሉ ጭምር ማለት አሁን ዛይሴ ምድር ላይ ማን ነው አድማ በታኝ መሆኑ መደበኛ ፖሊስ መሆኑ ከዛ ባለፈ እነዚህ ታጣቂዎች ሙሉ ፍቃድ አላቸው። ሰው ነው የመግደል ማለት ሙሉ ፍቃድ። በዚህ ላይ ምንድነው ዘይሴ ህዝብ የታጠቀ ነው? ያክል አድማ በታኝና ፖሊስ፣ ሌሎች ሌሎች ፀጥታ ኃይል በንጹሃን ላይ እንደዚህ ለመዝመት የታጠቀ ኃይል አለ እንዴ በዘይሴ ላይ? ለምንድነው እንደዚህ የሚሆነው? አልታጠቀም። ምን ሆኖ ነው የሚታጠቀው? አርሶ አደር ነው የታጠቀ ቢሆን ተፎካካሪ ፓርቲ ሰላማዊ በሆነ መንገድ ይመርጣል እንዴ? ሰላማዊ ትግልን ያካሂዳል። እንደ ያልታጠቀ ኃይል ከመሆኑ የተነሳ እኮ ነው ህዝብ ከመሆኑ ሰላማዊ ህዝብ እኮ ነው እየተገደለ ያለው ማለት ነው። ሰላማዊ ነው እዚህ እየተገደለ ያለ ማለት እሺ፣ በመጨረሻ ላይ ለሚመለከታቸው አካላት በአጭሩ የሚያስተላልፉት መልእክት ካለ ይቻላል ሀሳብ እንግዲህ ለኢትዮጵያ ህዝብም ሆነ ለደቡብ ኢትዮጵያ ክልል ህዝብ ማስተላለፍ የምፈልገው የዘይሴ ብሔረሰብ እና ህዝብ ጨዋ ህዝብ ነው። በስራው ታታሪ ህዝብ ነው። እስካሁን ድረስ በኢትዮጵያ ሀገረ ምስረታ ላይ የራሱን ከፍተኛ ድርሻ ሲወጣ የኖረ ህዝብ ነው፣ ማንም እንደሚያውቀው ቅድም እንዳልኩት በልማት የሚታወቅ ህዝብ ነው። ከዛ ባለፈ የራሱ ጥያቄ፣ የዘመናት ጥያቄ የነበረው የራሱን በራሱ ማስተዳደር ጥያቄ ያለውና ይህንንም ጥያቄ በሰዓት ሰዓት ባለው መንገድ ለመንግስት ያቀረበ ከዛም ባለፈ በመንግስት በኩል እውቅና እና ይሁንታ አግኝቶ ጥናት የተጠናለት የራሱ የዘይሴ ብቻም ሳይሆን ከሌሎቹ ብሔረሰቦች ጋር አብሮ የተጠናለት ዛሬ ላይ በደቡብ ኢትዮጵያ ክልል ብቻ በመመደቡ ምክንያት በክልሉ ርዕሰ መስተዳድር ብቻ ተከልክሎ እስካሁን ደረጃ እስካሁን ድረስ በደል እየደረሰበት ያለ እንዲጠፋ የተወሰነበት በዚሁ መንግስት አመራር የሆነ ህዝብ ነው እና የኢትዮጵያ ህዝብ ይህን እንዲያውቅና ከዚህ ህዝብ ጋር ከዚህ ህዝብ ጎን እንዲሆን እውነቱን ለመንግስት የማሳወቅ ስራ እንዲሰራ ነው ማለት የሚፈልገው ከዛም ባለፈ የደቡብ ኢትዮጵያ ክልል ያው አድማ ብተና ሀይል የሚባለው ከአስራ ሁለቱ ዞኖች የተወጣጣ ሀይል ነው። ይሄ ሀይል ከማህበረሰቡ የተወጣጣ ሀይል ነው እና የዘይሴ በራስን በራስ የማስተዳደር የህገ መንግስታዊ መብቱን የጠየቀ እንጂ ይህን እንዲያውቅና ከዚህ ህዝብ ጋር ከዚህ ህዝብ ጎን እንዲሆን እውነቱን ለመንግስት የማሳወቅ ስራ እንዲሰራ ማለት የሚፈልገው